የሳውዲ አረቢያ መንግስት በሀገሪቱ የመኖሪያና የስራ ፈቃድ የሌላቸው የተለያዩ ሀገራት ዜጎች ከመጋቢት ያ ጀምሮ በዘጠና ቀናት ውስጥ ወደ ሀገራቸው እንዲመለሱ የምህረት አዋጅ ማውጣቱን ተከትሎ ኢትዮጵያውያንም ወደ ሀገራቸው እየተመለሱ ነው። ኢቢሲም በቦሌ ዓለም አቀፍ አየር ማረፊያ ተገኝቶ ተመላሾችን አነጋግሯል። ብሮሰሱ ምንም አይነት ችግር የለውም። ብዙ ቦታ የሚገባበት ቦታ የለም። ሁለት ቦታ ብቻ ነው። በአፋጣኝ ነው። ቢያንስ አንድ ቀን በቂ ነው። ህጻን ላለው ልጅ ካልሆነ በስተቀር ሀገር ላይ ቀረጥ የለውም የተባል ነው። እዛ ስናስገባ ግን ያው ሚዛን እንከፍላለን። በእጅ መያዝ የምንችለው 23 23 ኪሎ 46 ኪሎ መያዝ እንችላለን፣ ነጻ ነው አሉ። እንግዲህ እንጃ። እቃ አስገብቻለሁ ትንሽ እቃ። ሌላ ደግሞ አክስ ተዛዋለች አዝገቢልኝ ብያታለሁ። ነንጃ ምን እንደሚሆን ባህርተኛ ነው እንደተሻገር ነው ተያዝኩት። ሀዚ እርሻ የለንም መሬት ሄደን ነው። ስለዚህ የሰው እርሻ አስጠላን አጣን ብለን ሄደናል። እናገኛለን ብለን መጨረሻ አጣን ተይዘን መጣን። እኛ እዛ ለምሳሌ ስር ቤት ውስጥ ብዙ ችግር ይጋጥማል። ግን ለማንኛውም አልሐምዱሊላ በሰላም መጣናል። በሰላም ደርስናል። የሚሰጡት አሉ። በራሱ ፍላጎት የሚመለሱ አሉ። የሚያዙት አሉ። ስንገባ ያው ድንበር ገባ ብለን ነው ተያዙን። በኋላ ያለን ንብረት ያው ቀሙን። እንደገና ፖሊስ ጣቢያ ታፈሩን። ለማሻሻል ከተማ ቤት ለመስራት ብለን ነው እ ለሌላ የለም ነው ይህርቡ አይን እንኳን መለስም ታሁን በላይ ትምህርትን ጥዬ እኮ ነው የወጣሁት። አስረኛ ክፍል ጨርሼ ውድድር ገብቼ ውድድር ትቼ አስራ አንደኛ አንድ አመት ምናምን ሰልጠና ጥቼ እኮ ነው ብር ትንሽ ነው ብዬ እኮ ነው የወጣሁት። ግን አሁን ምንም አይደለም። እዛ ከገባም የአላ ዲክም የአላ ሊፋት ምንም ልብጥ የለም ብር እዚህ ምን ትገኛለች ብር የጠወጤዛ እኮ ነው እኔ ምን አይቼ ነው የወጣ ሚሴጅ አይቼ ሞባይል ላይ ማለት ነው። ውጡ እስከ ሶስት ወር ምናምን ይላል እሱ ናቸው እኮ ነው በፍቃድ ወደዚህ የመጣ ማለት ነው። እና መሰገ ሀገራችንን ጥሩ መሬት አኪ ትሻላናለ ያልነ ኛማ እንግዲህ እንደኔ ያሉት ስደተኞችን መልካም ምኝላቸዋለሁኝ። አሁንም ላሉት ይሄ ጥሩ አጋጣሚ ነው ብዬ ነው። ሀገራችን መተን ሁለተኛ ስደት ከምንመለስ ከሀገራችን መንግስት የስራ እድል እንድናገኝ ለመንግስት ጥያቄ ጥሪ አቀርባለሁ። ይሄ ኢትዮጵያ ይሻላል ነው የኢትዮጵያ ሀገር እንኳን በጫማ መረገጥ በእግር ሌላ ሰው እዚህ ገብቶ መረገጥ እንደ እራስን ደስ አይልኝም። ስለዚህ ያለፈው አለፈ። ወደፊት የእኛ ከሀገር መውጣት አይደለም፣ እንዳለ ወደ ሥራ ገብቶ የእኛ ጎደኞች ማለት ነው ፊትለፊት ሆኖ እንደምንሰራ እናረጋለን። አብሬ እንሰራለን።